ሰላም ሰላም፣ ወደማቻችን ይህ የየስፖርት ነው። ወልቭስ ከቸልሲ ሮብ ምሽት አራ ሰዓት ከአርባ አምስት የሚደረግ ተጠባቂ ጨዋታ ነው። አራተኛ ዙር የካራባ ካፕ ጨዋታዎች ናቸው። ወደማቻችን፣ ወልቭስ በሊግ ካፕ ታሪክ በ1980 ያሸነፈ ቡድን ነው። በሚገርም ሁኔታ ቸልሲ የሊግ ካፑን አምስት ጊዜ ማሸነፍ ችሏል። ለመጨረሻ ጊዜ ያሸነፉት በ2015 ነበር። ታዲያ የኤንዞ ማሬስካው ቸልሲ በሰንደርላንድ ካጋጠመው ሽንፈት አገግሞ ይህንን ጨዋታ ማሸነፍ ግድ ይሏል። ይህንን ጨዋታ ለማሸነፍ ሙሉ በሙሉ ዝግጁ እንደሆነ ኤንዞ ማሬስካ ተናግረዋል። ባለፉት ጨዋታዎች ያጋጠሟቸውን ሽንፈቶች በዚህ ጨዋታ መመለስና ጥሩ ፐርፎርማንስ ማለፍ ይፈልጋሉ። ወልብስ ዘንድሮ በሚገባ ተቸግሯል ማለት ይቻላል። ባለፉት ዘጠኝ ጨዋታዎች ሁለት ነጥብ ብቻ ነው ማግኘት የቻሉት። እንግዲህ በሳምንቱ መጨረሻ የቪክቶር ፔሬራ ቡድን ሶስት ለሁለት በበርንሌ እንደተሸነፈ ይታወቃል። ታዲያ በዚህ ውድድር ግን ጠንካራ ብቃታቸውን በማሳየት ዌስታምና ኤቨርተንን ጥለው ነው እዚህ ጋር የደረሱት። ታዲያ ወልብስ ይህንን ውድድር የማሸነፍ ፍላጎት አላቸው። ነገር ግን ቸልሲ በሞ ኦሌኒክስን የሚያስተናግድ ይሆናል። ቸልሲ ባለፉት አመታቶች ከወልብስ ጋር ጥሩ የቡድንና ጥሩ ብቃታቸውን አሳይተዋል። በተለይ የማይረሳው የአምና የስድስት ለሁለት የሞሌኒክሱ ጨዋታ የሚታወስ ነው። ማድቤ ኪያትሪክ የሰራበት ነበር። በሜዳቸው ደግሞ ቸልሲ አሁንም መልሰው ሶስት ለአንድ ያሸነፉበት ነበር። ታዲያ ዘንድሮስ ቸልሲ ወልብስ ማሸነፍ ይችላል ወይ? ተጠባቂ የአራተኛ ዙር ጨዋታ ነው። ከዚህ በመቀጠል ወደ ሩብ ፍጻሜ ነው እንግዲህ ውድድሩ የሚያቀ ነው። እንግዲህ ጥሩ ድልን የሚያመጣ ይመስለኛል። ሩብ ፍጻሜ፣ ግማሽ ፍጻሜና ለፍጻሜ ነው የሚሆነው። በዚህ የሚቀጥሉት ሶስት ጨዋታዎች ብቻ ነው የሚቀሩት፣ ይህንን ውድድር ለማሸነፍ ይህንን በሚገባ ቸልሲ አንዱ ዋንጫ ሊያገኝበት የሚችልበት መድረክ ሊሆን የሚችለው ይህ የካራቦ ካፕ ውድድር ነው። ይህንን ማሸነፍ ለኤንዞ ማሬስካ ቡድን እንዲሁም ደግሞ ኤንዞ ማሬስካም በቸልሲ ቤት የመቆየት እድላቸውን ማስፋት የሚችል የሚሆነው፣ ስለዚህ እድሎቹ የሚጠበቁ ይሆናል ተብሎ ይታሰባል። ሰላም ሰላም ወዳጆቻችን፣ ይህ የአያ ስፖርትን የአያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ደግሞ የውጤት ግምታችሁን አስቀምጡልኝ ቸልሲ እንግዲህ ባለፉት ዘጠኝ የእንግሊዝ ፕሪሚየር ሊግ ጨዋታዎች አስራ አራት ነጥቦችን ሰብስቦ ዘጠነኛ ደረጃ ላይ ይገኛል። አራት ተከታታይ የሌላቸው በሰንደርላንዱ ሽንፈት እንደቆመ ይታወቃል። ቸልሲ በካራቦካፕ ሊንከን ሲቲን ሁለት ለአንድ ያሸነፈበት ጨዋታ የምታስታውሱት ነው። ኤንዞ ማሬስካ ጋዜጣዊ መግለጫን ሰጥተዋል። በጋዜጣዊ መግለጫቸው ምን ምን ነጥቦች ተነሱ እንዲሁም ደግሞ ግምታዊ አሰላለፉን የማቀርብላችሁ ይሆናል። እንግዲህ ቸልሲ ለመጨረሻ ጊዜ ይህንን ውድድር ያሸንፈው በ2014/15 ሁለት ለዜሮ ቶተናምን አሸንፈው ነበር። እንግዲህ አሁን ከፊታቸው ያለውን ወልቭስን ማሸ ሲያሸንፍ ገድላቸዋል። አምና የሚታወስ ነው። እንግዲህ በሴንት ጄምስ ፓርክ በኒውካስትል ተሸንፈው ነው ከዚህ ውድድር የወጡት። ታዲያ ዘንድሮ አምና ኒውካስትል ዋንጫው እንዳሸንፈው ይታወቃል። ዘንድሮስ ታዲያ እንዴት ይሆናል የሚለው ትልቁ ጥያቄ ነው። በወልቭስ በኩል ሊዮን ቸሮማ የማይኖር ይሆናል በጉልበት ጉዳት። እንግዲህ ላርሰን ነው የዚህ የወልቭስ ቡድን የዘንድሮ አዳኝ ማለት ይቻላል። እንግዲህ ቡድኑን ያቆመዋል፣ እንዲያሸንፉ ያግዛቸዋል ወይ አንዱ የሚጠበቅ ነው የሚሆነው ነገር። ግን የማቲያስ ኩኛን ያጣ ወልቭስ ዘንድሮ አልሆነለትም፣ ተቸግሯል በፕሪሚየር ሊጉ። ታዲያ በካራባኦ ካፕ ውጤታማ ይሆናል የሚጠበቅ ነው የሚሆነው። በቸልሲ በኩል የተጠበቀው ጉዳት እንግዲህ ንኬል ሞድሪኬለን፣ በቅጣት ኮልዊል፣ ዳሪዮ ሱጎ፣ ፓልመር እና በዲያሽሌ የማይኖር ይሆናል። ጥሩ ዜና ሊያምዴላፕ ወደ ስልጠና መመለሱ ነው። ይህ እድልን የሚፈጥር ይሆናል ተብሎ ይታሰባል። ሌላኛው መረጃዎችን ስናይ እንግዲህ በቸልሲም በበኩል ማሎ ጉስቶ ከቅጣት የሚመለስ ይሆናል። ጥሩ ዜና ነው ብዬ አስባለው። በተከላካዮች በኩል እንግዲህ የተሻለው ፐርፎርም የሚያደረጉት አንዳንድ ተጫዋቾች ይመለስ አሉ። በዚህ ጨዋታ ላይ ታዲያ ግምታዊ አሰላለፉ ምን ይሆናል ብለን በምናስብበት ጊዜ በባለሜዳዎቹ ወልቭሶችን ጀምር ሳም ጆን ስቶንስ ግብ ጠባቂ ሆኖ የሚጀምር ይሆናል። ሁበር ቡዬኖ፣ ከረጂክ እና እንዲሁም ደግሞ ባሪያኖ የተከላካይ መስመሩ ነው የሚይዙ የሚሆኑት። በአማካይ መስመሩ ላይ ጎሜዝ እንዲሁም ደግሞ አንድሪያ ሬስ። ይህ እንግዲህ በጣም የቸልሲ ደጋፊዎች የምታስታውስ ነው። አንድሪያ ሬስ በፍሉሚኔዜ ጥሩ ብቃቱን ያሳየው ተጫዋች ነበር። አሁን ወደ ፕሪሚየር ሊጉ መጥቷል። ሁዋንግ አጥቂ ሆኖ የሚመራ በመስመር እየተጫወተ ይገኛል። ፊሊፕ ሮገንሰን አጥቂ ሆኖ ቡድኑን የሚጀምር ይሆናል በቸልሲ በኩል ፊሊፕ ሮገንሰን ላርሰን አጥቂ ሆኖ የሚጀምር ይሆናል በቸልሲ በኩል ግብ ጠባቂ ሆነው የሚጀምረው ፊሊፕ ዮርገንሰን ነው። መለጎስቶ ወደ አሰላለፍ የሚመለስ ይሆናል። ፎፋና ቻሎባ ና አቶ የተከላካይ መስመሩን ይዙታል ተብሎ ይጠበቃል። ላቪያ እንዲሁም ደግሞ በአማካይ መስመር ላይ አንድሬ ሳንቶስ የአማካይ መስመሩ ላይ የሚኖሩ ይሆናል። እንግዲህ በአጥቂ አማካይ መስመር ላይ ስቴፋ ዊሊያን የሚመራው ይሆናል። አሊያንድር ጋር ናቸው ና እንዲሁም ደግሞ ባይኖ ጌተንስ የመስመሩን ይዛሉ። ሊያም ዴላፕ ቢያንስ ሙሉ ጨዋታውን ባይጫወት እንኳን ስልሳ ደቂቃ የመጫወት አቅም ይኖረዋል ተብሎ ይጠበቃል። ይህ ጨዋታ ከመደረጉ በፊት ታዲያ ንዞ ማሬስካ ከጋዜጠኞች የቀረበላቸውን ጥያቄ ጥያቄ መልስ አቅርበዋል። ታዲያ እነሱን የማቀርብላችሁ ይሆናል። እንግዲህ ቸልሲ ያሉበት ፈተናዎች አንዱ በእንግሊዝ ፕሪምየር ሊግ፣ በአውሮፓ ቻምፒየንስ ሊግ፣ በኤፍ ኤ ካፕ ና በካራባኦ ካፕ ቀጥተኛ ና ጠንካራ ተፎካካሪ መሆን ይጠበቅባቸዋል። ታዲያ ይህንን ለማድረግ በየውድድሩ የሚያጋጥማቸውን ችግሮች መቅረፍ ይጠበቅባቸዋል። አምና በካራባኦ ካፕ ና በኤፍ ኤ ካፕ ያሳዩት ደካማ ብቃቶች ነበር በኒውካስትል ና እንዲሁም ደግሞ በብራይተን በተሸንፉ የወጡት ታዲያ ዘንድሮ ምን ያደርጋሉ የሚለው አንዱ በኤንዞ ማሬስካ በኩል የሚጠበቅ ነው። ነገር ግን በሁለቱ ውድድሮች ቢባረሩ በጥሩ ፐርፎርማ ሁርማን አምና ሁለት ዋንጫዎችን ማሸነፍ ችሏል። የክለቦች የዓለም ዋንጫ ማሸነፍ ችሏል። ከዛ ውጭ ደግሞ ኮንፈረንስ ሊጉን ማሸነፉ የሚታወስ ነው። ቼልሲ በዘንድሮ ውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ ደረጃውን ጨርሶ የመጨረስ ግዴታ አለበት። ፎርም የመውጣት ማለት ነው። ከዛ ውጭ ይህ ስብስብ ምክንያቱም አምና ስላሳ አካባቢ ያንን ከዛ ውጭ ደግሞ ዋንጫ የማሸነፍ ግዴታም አለበት። ስለዚህ በካፕ ውድድሮች አንዱን ዋንጫ ያሸንፋል ተብሎ የሚጠበቅ ነው። የሚሆነው ውድድማቻችን ንዞ ማሬስካ ስለ ሊያም ዴላፕ ተጠይቀዋል። ሙሉ በሙሉ ጤናማ ነው ወይ ሙሉ ዘጠና ደቂቃ ሲያጠናቀሉ የተጠብሎ ጠይቀው ነበር። ሙሉ በሙሉ ወደ ስልጠና ተመልሷል። ተሳትፏል። ትናንት ከኛ ጋር ሙሉ ትሬኒንጉን ተሳትፏል። ሙሉ ዘጠና ደቂቃ ግን የሚሆን አይደለም ከሁለት ወር ጉዳት የተመለሰው ስለዚህ ተጫዋቾችን መንከባከብ አለብን። ስለዚህ የሆነ ያክል ደቂቃዎችን ግን እንደሚያገኝ በእርግጠኝነት ተናግረዋል። ተጫዋቾቹን እንግዲህ በፎረስቱ፣ በአያክሱ እንዲሁም ደግሞ በሰንድራንድ ጨዋታ ላይ ብዙ ተጫዋቾችን እንዳፈራረቁ ታይቷል። ታዲያ አሁንስ እንደዚህ አይነት ለውጦችን ያደርጋሉ ተብሎ ጠይቆ ነበር። ካይሴዶ እና ኤንዞ ፈርናንዴዝ፣ ጃኦ ፔድሮ አሁንም ፊትነሳቸው ችግር ስላለ የሆነ ያክል ደቂቃ ነው እነዚህን ተጫዋቾች የምንጠቀምባቸው በማለት አስተያየታቸውን ሰጥተዋል። በወጥነት እንግዲህ እየተቸገ ሲናገር ይገኛል። ጥሩ የውድድር አመቱንም እያሳለፈ ጥሩ ፐርፎርማንስ ላይ ይገኝ ነበር። ነገር ግን አሁንም ቸልሲ የኮንሲስተንሲ ችግር አለበት። እዚህ ሁኔታ ላይ ታዲያ ውጤትና መፍትሄ ማምጣት እንደሚጠበቅባቸውም ኤንዞ ማሬስካ ተናግረዋል። ሌላኛው መረጃ የሚሆነው እንግዲህ እንደ ቡድን ቸልሲ ያለበትን ችግሮች ለመቅረፍ ምን ምን ማድረግ አለበት የሚለው ነው። አንዱ እንግዲህ የረጅም ውርወራን አልጠቀምም ሲሉ ተሰምተው ነበር። ታዲያ አሁን እንዴት ነው አስተያየተው ተብሎ ጠይቀው ነበር። ነገር ግን በጣም ጥሩ ምላሽን ሰጠዋል። ምንድን ነው ያሉት? እኔ የምናገረውን እናገራለው የምናገረውን ማውቀው ነገ ነገር ግን እናንተን እንዴት እንደምተረጉሙት ማስረዳት ወይም ደግሞ ማቅረብ አይጠበቅብኝም። ሰዎች እንደፈለጉ የመተርጎም መብት አላቸው። ግን የተናከርኩት ይህ ያለ ስብስብ በረጅም ውርወራ መጫወት የሚችል አይደለም ያ ማለት ግን ይህን አጫወት አልጠቀምም ማለት አይደለም በማለት አስተያየታቸውን ሰጥቷል የጥሩ ሀሳብ ነው ብዬ አስብ አሉ አንዳንዴ ቡድናችሁ አጥቂዎችን ረጃጅም አጥቂዎችን ረጃጅም ተጫዋቾች ሲኖሩት ያንን አይነት መንገድ ሊጠቀም ይችላል ቸልሲ ለአሁኑ ይስብስብ ይህንን አይነት ሁኔታዎችን እንደማይጠቀሙ ተናግሯል በሚቀጥሉ ጨዋታዎች ማለት ነገር ግን ቸልሲ አሁንም በእንግሊዝ ፕሪሚየር ሊግ ከቆሙ ኳሶች ሁለተኛ ነው አርሰናል ስራ አንድ ኳሶችን አስቆጥሯል ቸልሲ ሁለተኛ ሆኖ ይገኛል በዘጠኝ ኳስ እንግዲህ አንዱ የሚጠበቀው ጠንካራ ፉክክር የሚያደርጉበት ይሄ ነው ሌላኛው ቸልሲ እንደ ቡድን በውድድሮች ላይ ምን ትክክል የማሸነፍ እድል ይኖረዋል የሚል ጥያቄዎችን ተጠይቀው ነበር። ያንዳንዱን ዋንጫ በሚገባ ተፋልመን ለማሸነፍ እንሞክራለን በማለት አስተያየታቸውን ሰጥተዋል። ስለ ጃው ፔድሮም ተጠይቀዋል። ጃው ፔድሮ ሶስት ጎሎችን በሶስት ጨዋታዎችን አስቆጠረ፣ በክለቦች የዓለም ዋንጫ ማለት ነው። በእንግሊዝ ፕሪሚየር ሊግ ሲጀምር መጀመሪያዎቹ አራት ጨዋታዎች ሁለት ጎል እና ሶስት አሲስቶችን ማድረግ ችሎ ነበር። ከዛ በኋላ ምን ነካው የሚል ጥያቄዎችን ቀርቦላቸው ነበር። ጥሩ የሆነ አስተያየቶችን ሰጥተዋል። አሁንም ቢሆን አንድ ተጫዋች በአካል ብቃቱና በተነበነው ረገድ ዝግጁ ሲሆኑ ጎሎችን ማስቆጠር የሚችለው ጃው ፔድሮ ከሀያ በላይ ጎሎች የሚያስቆጠር የሚያስቆጥር ከአመት አመት አይነት አጥቂ አይደለም። ሊያ ማለት ሊዋንዶሎስኪ፣ አርሊንግ ብሎታራንድ፣ ጊሊያን መባፕ አይነት አጥቂ አይደለም። ነገር ግን ጎሎችን ማስቆጠር ይጠበቅበታል። እኛ እንደ ቡድን ከመስመር ተጫዋቾቻችን፣ ከሁሉም ተጫዋቾቻችን ጎል ማግኘት ይጠበቅብናል። ጎሉን በእያንዳንዱ ተጫዋቾች ሚና ላይ ነው የምንጥለው እንጂ በአጥቂያችን ብቻ አይደለም በማለት ጽሴታችን ሰጥቷል። እንግዲህ ቸልሲ በተከታታይ ወልብስን የሚያስተናግድ ይሆናል አይደለም። አንዱ አሁን በሞሊሊክስ ከገጠመ በኋላ ከሳምንቱ መጨረሻ በኋላ ደግሞ የአሁን አስረኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ይኖራሉ። አስራአንደኛ ሳምንት ሚሊ ጨዋታ አንዱ ከወልብስ ጋር ነው ደግሞ የሚገጥሙት አሪያ ፔድሮ ኔቶ ወደ ቀድሞ ክለቡ የሚያቀና ይሆናል። ስለ ፔድሮ ኔቶ ተጠይቀው ነበር። በጣም ጠንካራ ሰራተኛ ነው፣ ምርጥ ተጫዋች ነው በማለት አስተያየቶችን ሰጥተዋል። በሱ ደስተኛ እንደሆኑ ተናግረዋል። በአካል ብቃቱ ና በስነ ልቦ ነው ዝግጁ ከሆነ ሁሌም ሁሉን ነገሩን መስጠት የሚችል የተለየ ተጫዋች ነው በማለት አስተያየቶችን ሰጥተዋል። ከዛ ውጭ እንግዲህ አንዱ አስቴታቸውን እየሰጡ ስለ ፎፋና ና እንዲሁም የተከላካዮችን በዘንድሮ ድራመት እያፈራረቁ እየተጫወቱ ነው። ለምን እንደ አምናው በወጥነት ተከላካዮችን አያጫወቱም ተብሎ ተጠይቀው ነበር። አምና ፎፋናን ና ኮልዌልን ለአምስት ወራት ያክል ማካከል በሚገባ ተጠቅመንባቸው ነበር። የሚያስፈልግ ነበር፣ በተለይ ለተከላካዮች ደግሞ አስፈላጊ ነው። ዘንድሮ ግን በጉዳት ብዙ ተጫዋቾችን ስላጣን ተጫዋቾቹን ማፈራረቅ ግዴታ ውስጥ ገብተናል። ያንን እያደረግን የምንቀጥል ይሆናል፣ በማለት አስተያየታቸውን ሰጥተዋል። እንግዲህ ንዞ ማሬስካ ስለ ጨዋታው የሰጡት አስተያየት ይህንን ይመስላል። ነገር ግን አሁንም ቢሆን የቸልሲ ችግሮች እንዳሉ ማንም የሚክድ አይደለም። ታዲያ እነዚህን አይነት ለውጦችን የቸልሲ ደጋፊዎች ይፈልጋሉ። ቡድኑ በተሻለ የተሻለ ብቃቱን እንዲያሳይም የሚጠብቁ ይሆናል። አንዱ በወጥነት የማጥቃ ማጥቃት አቅርጹን መቀየር ነው ተፋላሚነቱን መጨመር ነው፣ በአማካይ መስመሩ ላይ እንዲሁም በአጥቂ መስመሩ ላይ በተንደርላንድ የታየው ደካማ ብቃት እንደሆነ ይታወሳል። ታዲያ በዚህ ጨዋታ አንዱ ቸልሲ ወደ ማሸነፉ ይመለሳል ተብሎ ይጠበቃል። ወደ አድማቻችን በእናንተ ጌታ ስለ ጨዋታው ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያስፖርትን የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።